አንተ ልጅ፣ አለ ከሌላ ለእኔ ያልነገርካኝ ነገር፣ ትዳር አለ፣ ምታፈቅራ ሴት አለች፣ የምትረዳህ ሴት አለች፣ ህይወት ላይ ሌላ ነገር የምታደርግ ሴት አለች። ሶ ኖ ኖ፣ እንደዛ አይደለም እና፣ እንደዛ ካልሆነ እንዴት ነው ከሴት ጋር ምናምን በቃ? ምንም አይነት እንደዚህ ግንኙነት ምናምን ኖሮኛ ያቀ ከሴት ልጅ ጋር በቃ እንደዚህ ንክኪ ምናምን የለኝም። ገብቶሻል? ከዛ አንጻር ነው ማለት በቃ እንደዛ ነው። ምንም ሴት አላውቅም። በቃ ምንድን ነው ሌላ ምንድን ነው፣ የተለየ ነገር አይደለም። ምን ከዚህ በላይ ምን እንደነግርሽ ነው የፈለግሽው አንቺ በቃ ከሌላ ሴት ጋር ምናምን ምንም። ድንግል ነኝ ያልኩሽ እኮ ድንግል ነው ዳጊስ። ሌላ እኔ እኮ ምንም የሆነ ነገር እናርግ እያልኩ አንተ ጊዜው አይደለም እያልከኝ እኮ ምንም። ስለዚህ አይነት ነገር እንኳን ደስ ነው፣ ኖርማል ነው። ጊዜው ሲደርስ ምንም ነገር ይሆናል። ሌላ ነገር እናርግ አላልኩም። ድንግልና እሺ፣ ደስ ይላል፣ አሪፍ ማድረግ በሚፈልግ አልተገረዝኩም በቃ። ሰላም ሰላም፣ የዚህ ዩቲዩብ ተከታታዮች እንዴት ናችሁ? ሜሪፒንክ ነኝ። እንዴት ነው ቃናችሁ? እንዴት እያለፈ ነው? ሰላም ናችሁ ወይ? አለው እግዚአብሔር ይመስገን። እንግዲህ መቼም ይቅርታ እንዳደረጋችሁልኝ ተስፋ አደርጋለሁ። እንግዲህ ሰሞኑን ትንሽ ችግሮች ነበሩ፣ እነሱም ችግሮቻችንን እግዚአብሔር ከእግዚአብሔር ጋር ነገሮቻችንን እናስተካክለን። እንግዲህ ያው ዛሬ ላይ እንገኛለን። እንዴት ናችሁ? እናንተ ጋር እንዴት ነው? ምን አዲስ ነገር አለ? ለምትሰጡን ፍቅር ለምትሰጡ ኖራል ሁሉ እግዚአብሔር ይመስገን። በጣም የምናመሰግናችሁ እግዚአብሔር ያክብርልን እያልኩኝ እንግዲህ ዛሬ ደግሞ በአዲስ ቪዲዮ ነው። ሁሌ ያው በአዳዲስ ቪዲዮ እየመጣን ያለ ነው እና በቃ ዳጊ ዳጊ ዳጊ ዳጊ ርዕስ ሁሉ በቃ ዳጊ ነው እና ዳጊ ምንም በቃ ምንም ምንም ባህሪው ልይዘው ባህሪው ላውቀው ምንም በቃ እያወኩት አይደለም እና የአንዳንዱ ነገሩ የአንዳንዱ የሚያደርጋቸው ነገሮች በሙሉ በቃ ማለት ዳጊ በጣም ጥሩ ልጅ ነው። አሁን ሁሌ የምለው ነገር ነው። መጥፎነቱን አንድ ቀን አይቼው አላውቅም። ይሁኑ በጣም እኔ ዳጊን ሳውቀው በጣም ቁም ነገረኛ ምናምን አድርጌ ነው። አንዳንዴ ደግሞ የማያቸው ነገሮች ደግሞ እንትንነቱን ይሄ ምንድነው የሚባለው ወደ ቀልድ ምናምን ያመዝናል። እኔ እንግዲህ የማውቀው ሲሬሶ ነው ምናምን ምናምን ነውና እንግዲህ በጣም ፍራንክ እያበዛ ነው፣ ቀልድ እያበዛ ነው፣ የሆነ ነገር እያበዛ ነው ምናምንና እንደ ቀልድ ደግሞ እሱንም እያለፍኩ እየተውኩ ምናምን ብቻ በእንደዚህ በእንደዚህ ሁኔታ ላይ ነው ያለሁት። እንግዲህ የባለፈውን ቪዲዮ አይታችኋል። ምን እንዳደረገ ምን እንደፈጠረ እኔ በቃ እኔ ፕራንክ አሁን እኔ ፕራንክ ማድረግ አልፈልግም። የፕራንክ ሰው አይደለሁም። አይቶኛል ምናምን እንዴት ብዬ ብንገራችሁ በቃ ብቻ እኔ የማልፈልጋቸውን ነገሮች አንዳንድ ነገሮች የሚያደርጋቸው ነገሮች ምናምን ደስ አይልኝም፣ እውነት ለመናገር ማለት ነው። ስለዚህ አሁን መሽለታ ያደረጋቸው ነገሮች በሙሉ እኔ በጣም ጭራሽ ወደ ሌላ ነገር የሚገፋፋ ነገር አሁን ሰሞኑ እንደዛ ከህመሜ ምንድን ነው ከህመሜ ሳላገግብ እንግዲህ መልሶ ደግሞ ቤት ውስጥ ሴት እንዳለ አድርገው ምናምን ያን ሁሉ ነገር አሳብዶኝ በቃ ማበድ ነው የቀረኝ። ምክንያቱም ኦልሬዲ መተው አልፈልግም ዳጊን። እውነቱን ነው የምነግራችሁ። ምክንያቱም በቃ ኦልሬዲ ፍቅር ውስጥ ነኝ። አልዋሽም። እሱም እንደምታውቁት ፍቅር ውስጥ ነው። ግን ይሄ ጥጌ ምናምን መውጣት አልፈልግም ከዚህ በኋላ ጥጌ ከወጣው በቃ ይሄ ለፍቅር ለምናምን የሚባለው አይነት ስሜት አይኖረኝም። ውስጤን በጣም ነው የምጎዳው፣ ወይ ደግሞ በጣም በቀለኛ ሴት ነው ሆነው እውነት ለመናገር ና ይሄን ነገሮች ላለማድረግ ግን በቃ ኦኬ ያለፍኩኝ እያለፍኩኝ መቻል ያለብኝ ነገሮች የሚችላቸውን ነገሮች እንደ እግዚአብሔር ፍቃድ እየቻልኩኝ ሞክራለሁ። ባለፈው እንደዛ እንግዲህ በጣም ልቤን አሞኝ እግዚአብሔርን ነው የምናቸው። በቃ ውስጤን ነው በቃ በጣም ቻው አሮ ነው የሚቀልዳቸው ነገሮች አያውቃቸው በማይቀልዱ ነገሮች እኔ የእሱ የሚያደርጋት አንዷን ነገር ባለ ኤሌክትሪክ ነው የሚጨብጠው አውቃለሁ። ኤሌክትሪክ ኤሌክትሪክ በጣም ነው የሚቆጣጠርኝ። እንደምታዩት ምናምን እንዳይመስላችሁ። በጣም በቃ በምንም አይነት አጋ እስፔሻሊ አብሬ ሆኝ ስልክ የማይታሰብ። ምክንያቱም ያው ታውቃላችሁ፣ ስራችንም ምናምንና ብዙ ስራ ይደወላል። ለስራ ሰው ይፈልጋቸዋል ምናምንና በቃ ይዤው ሄጄ አምኖ ምናምን ነው። የሆነ ነገር እንኳን መስራት ካለብኝ ምናምን አሁን ባለፈው በቃ የሆነ ብቻ ተውቴ ገዝብዬ ማለት አልፈልግም ያው እሱን እንትን ማውራት ስለማልፈልግ ችግር የለውም። እንደገና ደግሞ የአንዳንዱን ነገር ስታዩት ከፍቅር አንጻር ምናምን በሚለው እያለፍኩት ከሆነ ነገር አንጻር እያልኩ እያለፍኩ ምናምን ነው ያለሁት እንጂ ሌላ እንደ መደሰትም እንደ የሆነ ነገርም አይደለም ያለሁት። ሲጀመር በጣም በፍቅር ውስጥ ነው ያለሁት፣ እሱም በፍቅር ውስጥ ነው ያለሁት። ግን በጣም ነው የሚቀናው። በቃ ኦቨር ኦቨር ነው። እንዲህ እዚህ አይነት ሰው በህይወቴ ገጥሞ ያውቅም። ኦቨር ነው የሚቀናው። ኦቨር በቃ ከመናግራችሁ በላይ ያንን ነገር ለማውራት በጣም ከባድ ነው ለእኔ። ለማስቆምም በጣም ከባድ ነው። በቃ ስሜቱን ነው የሚያደርገው። ጭራሽ በኔ ዙሪያ ወንድ የሚባል አይፈልግም። ማለት አሮኖ ነገጧት ነገ ደግሞ ወንድሞቼ እንደሚለኝ አላቅም። እስካሁን ቤስት ፍሬንዶቼ ጋር እንትን አይደለም ውስጡ ደስተኛ አይደለም። አሮኖ ለምን እንደሆነ አላቅም። ቤስት ፍሬንድ የሚባል እሱ ጋር አይሰራም፣ ለእኔ ነው የማይሰራው፣ ለእሱ ይሰራል። ግን ኦልሬዲ ይሄን ነገር አስተካክላለሁ ብሎኛል። ሌላው ደግሞ እንደገና ደግሞ ባለፈው ደግሞ ያን ሁሉ ይቅርታ ከጠየቀኝ በኋላ እንደገና ደግሞ እሺ ብዬ ደግሞ ቤቱ ሄድኩኝ። ቤቱ ከሄድኩ በኋላ ያ ሁሉ ሴት የምናምን የሚለው ጋጋታ ካለፈ በኋላ በጣም ነርበስ ነው የሚሆነው። አጠገቤ ሆኖ በጣም ነው የሚጨነቀው። የሆነ ነገር ሆኖ በጣም ነው የሚጨነቀው። ገና የሆነ ነገር ላወራው እጄን ምናምን ካስደገፍኩት በጣም ነው የሚደነግጠው። ይወጣል፣ ይገባል፣ ምናምን እንውጣ። ከዛ ቤት እንድንወጣ በጣም ነው የሚገፋፋኝ። አይ ዶንት ኖ ቤት ውስጥ ምን እንዳለ አላውቅም እኔ አሁን ስለ ደከመኝ ነው ዛሬ እናንተ ጋር እንደዚህ ብዬ የመጣሁት። እኔ መጣላት መታረቅ፣ መጣላት መታረቅ የሚባለውን ስታፍ አልወደው። በዛ ስም በሚኖርም ሰው ደጋፊ አይደለሁም። ስፔሻሊ እኔ የማልደግፈውን ነገር እኔ ህይወቴ ላይ አምጥቼ የሚኖር አልፈልግም። እሱ ደግሞ በጣም ነው በእንደዚህ አይነት ነገር ላይ ኦልሬዲ አላቅም። ቤት ውስጥ ሆነ በጣም ነርቨስ ነው ከምነግራችሁ በላይ። በቃ መቀመጥ አይችልም ለደቂቃ። ቁጭ ብለን እያወራን በጣም ስሜታዊ ነው የሚሆነው የሚያረጋቸው ነገሮች በሙሉ በቃ መውጣት ነው፣ ከቤቱ መውጣት ነው የሚፈልገው ለሰከንድ እኔን እዛ ጋር እንዲከፋኝ አይፈልግም። እውነት ለመናገር ግን ከዛ ቤት እንደ አንድ ወንድ ልጅ ቤቱ የሄዳችሁ በጣም በቃ ሪላክስ እንድታደርጉ፣ እንድትጫወቱ የራሳችሁን ጊዜ እንድታሳልፉ ያደርጋል እንጂ ከቤት እንውጣ እንግዲህ ዳጊም የምታውቁት ሙያ የሌላት ሴት እንደዚህ ምናምን ሲል ነው የምናውቀው ና ሁላችንም ቤት ምግብ እንስራ፣ አይደጅ እንብላ፣ የሆነ ነገር ቤት ውስጥ ቡና ምናምን፣ አይደጅ እንጠጣ ከቤት ለመውጣት አሮኖ። እኔም በዛ ሰዓት የሚመጣ ሴት አለ ዛ ቤት። እሱም ግራ ገብቶኛል። ሲቀጥል ደሞ እንደገና ደሞ እያንዳንዱ ነገር እያደረገ ማለት ነው። ከዛ አልፎ ያን ሁሉ ተቋቁመ እንግዲህ በቃ አልሄድም እያልኩት እንደዚህ አላደረግም የሆነ ነገር አላደርግም ምናምን እያልኩት ነው የቆየሁት። ከዛ ባለፈ ፋይናሊ ግን ምንድን ነው የፈጠረው ስልክ ተደወለለት መሄድ ያለብኝ ጉዳይ አለ ብሎ ቤት ውስጥ ቁጭ አድርጎኝ ነው ያደረ። ይህንን ለእናንተ ነው ፍርዱን የሚሰጠው። ቁጭ አድርጎኝ ነው ጥሎኝ ያደረ። አሁን ለዚህ እኔ ምን መልስ ምንድን ነው ማለት? አሁን እስቲ እናንተ መልሳችሁን ስጡኝ። ቤት ውስጥ አንድ የራሳችሁ ሰው ከምትሉት ካጠገቤ እንድትርቂ አልፈልግም፣ በህይወቴ ውስጥ ያለሽን ሴት አንቺ ነሽ ያላችሁ ሰው ቤት ውስጥ አስቀምጦ አላቅም እንግዲህ፣ ወይ እንድትመጣ ያልፈለገ እንዲሆን ሰው እንዳይመጣ እዛ ቤት ፈልጓል። በደጅ ደውሎ ያን ሰው ደጅ ከዛ ሰው ጋር እኔ ከሴት ጋር እንዳደረ ነው ማስበው አላቅም። ስለዚህ እኔ አሁን በጣም ደክሞኛል፣ ወላ ሄንም በጣም ነው ደከመኝ፣ በጣም ነው ደብረኝ። የአንዳንዱ ነገር በጣም ደብሮኛል። መጥቶ እንግዲህ እዚህ ጋር የሚለውን ይበል። እኔ ግን አምደን በቃ ከዚህ በላይ አልችልም፣ በጣም ደብሮኛል። እግዚአብሔር በሚያውቀው እንግዲህ ሞክር ያለው ሰው ልጅ ይሞክራል፣ ምንም ነገር ለማድረግ ይሞክራል። እሱ እየተረዳኝ አይደለም። አሮ ነው የሱ ስሜት፣ ሌላ ስሜት ነው። እንዳንዱ ቀለበታው አውልቂ ይለኛል፣ ቀለ በታው አውልቂ አለው። እንደዚህ እንዳታረጊ ይለኛል። አላረግም፣ በቃ የሚለኝን ነገር ስለሰማሁት ነው። አሁን አሁን የሚገባኝ እየተጫወተብኝ እንደሆነ ነው። እኔ ደግሞ ማንም ሰው እንዲጫወትብኝ እድል አልሰጥም። እንደዚህ አይነት ሴት አይደለሁም። ታቁኛላችሁ እናንተ በደንብ። ፍቅር ብዬ ነው አንገቴን የደፋሁት። ስለዚህ ይሄን ነገር ደግሞ እኔ መቋቋም ስለማልችል ይመጣና እንግዲህ ዛሬ ያለውን ነገር እውነታውን ልነግረው ነው። ከዚህ በኋላ እኔ ከዳጊ ጋር መቀጠል አልፈልግም። እሱን ነው ልነግረው የምፈልገው። ምክንያቱም አሪፍ ነገር አይደለም። በቃ ለኔ ማቆም ይከብደኛል አውቃለሁ። ግን ሁለቱም ፔን አንድ ከሆነ ደግሞ ያንን ሰው ትቶ ነው መታመም የምፈልገው፣ አብሮኝም እያለ መታመሙ፣ ጥየውም ሄጄ መታመም ከሆነ ጥየው ሄጄ ብታመም ይቀለኛል። ስለዚህ

ሰላም ሰላም ቤተሰቦች እንዴት ናችሁ? ምን ምን ብሎሽ ነው ተኮሳትረሽ ተኮሳትረሽ? አዳር እንዴት ነበር? እግዚአብሔር ይመስገን ስራ ያስቆየኛ። ይሻል ነበረ ለአንተ ሲሆን በሞታ ስራ፣ ለሌላው ሲሆን በሞታ ስራ አይሆንም። ለአንተ ሲሆን ይፈቀዳል ኖርማል ና አዩ ከውጭ የመጡ እንግዶች ነበሩ። ከውጭ የመጡ እንግዶችም ቢሆን ምንም አብረሃቸው ነው የምታድረው። አይ ነው በረራቸው ሌሊት ስለነበረ ለምን ጨራርሳ እነሱን ሸኝታ ቤት ያህል ነው ምን አልመጣም አደርኩኝ ከማደር በላይ የት ከነጋ በኋላ እኮ ምጥቼ እስከ አራት ሰዓት ቤት ነበርኩት ነው ማለት ነው ትንሽ ነው የተሸዋወር ነው በቃ ቁርስ ራሱ ያሳደረች ቁርሳት ያሳደረች ቁርስ አትሰራም? ነው ለምን ማሳደር ነው የምታወራው? እሱ አንተ ታውቀዋለህ እራስህ። ኤኒዌይስ እኔ ዛሬ ምን ምን ሴት ጋር ሄድኩ? ምን አትመስለሽም ነው? ኦፍ ኮርስ ሴት ጋር ነበርኩ። ከዛ ቤቴ እሄዳለሁ። ሌላ ሴት ጋር አላውቅም። እቤቴ ሴት እያለ ውጪ ሌላ ሴት ጋር እሄዳለሁ? ይሄ እኮ ኖርማል ነው። አንድ ወንድ ልጅ ሚስቱን ትቶ የሚማግጠው ምንድን ነው ሴት አጥቶ አይደለም አመል ልምድ እኔ እንደዚህ አይነት ሰው አይደለሁም። ኦ ዳጊ፣ የምትላቸውን አንተ እያልካቸው ያለውን ነገር እኔ እያገኘሁ አይደለም ከአንተ። በቃ በጣም ደብሮኛል። እስኪ እና አሁን እናንተ እንድትፈርዱኝ ነው የምፈልገው? በእናንተ ቦታ ስ ስለእነሱ ማስረዳት የምትችለውን ነገር አስረዳም? እኔ ኦልሬዲ ጨርሻለሁ ዩ ሲ። መናገር እንኳን አይችልም። ስለምን እኔ በሆን ይሄኔ ስንት ነገር ተንትኜ ነበር። ታስታውሳላችሁ አይደለ? ለሁሉ ነገር የተፈጠረ ጊዜ ስም ተሳሳትሽም። እኔ አድሬ ቢሆን እኔ አድሬ ቢሆን ብላችሁ አስቡ። ስም ነው የተሳሳትኩት። አድሬ ቢሆን ኖ ኖ፣ ሌላ ሴት ጋር አይደለም እኔ ምን አቀሪ ምንም፣ ለምን ምንም ሴትም ጋር ይሄ ተጻለም ተልቀም ምንም ለእኔ ያው ነው፣ አይመለከታኝ አኔ እንደዛ አይነት ባህሪ የለኝም። እንዴ ከአንቺ ምን አጥቼ ነው ሌላ ሰው ጋር ምሄደው? እንዴ እኮ የናንተ መግቢያችሁ ነው የምሬ ነው ማለት ይሄ መንደርደሪያችሁ ነው። ከዛ የራሳችሁ እንደሆነ ያንሰው ስታውቁ የትማ ሄድም ብላችሁ ስታስቡ ምታረጉት ነገር ነው። ስለዚህ ይሄ ኖርማል ነው። ኤኒዌይስ እኔ ፋሚሊዎቼን ማስቀየም አልፈልግም፣ ያንተንም ፋሚሊዎች ማስቀየም አልፈልግም። በእኔ በኩል ከዳጊ ጋር ያለኝ ነገር እዚህ ጋር አቆም። ምን ማለት ነው? ምንም አይነት ነገር አንተ ነቃቃ ያረከው አንተ ያላከበርከው ነገር አንዳንድ ይኸውልህ ሰው ልጅ ይደክሟል። እስቲ አንተ አስረዳ፣ እኛ ደግሞ እናዳምጥ። ኖርማሊ በቃ እኔ የምታወራው ወሬ በእኔ ህይወት ላይ ባሉ የለውም። ባይዛው እውነቱን እንድነግርሽ ትፈልጊያለሽ? ዳጊያ ዳግ አይደክመ ሙሽት። እውነቱን እንድነግርሽ ትፈልጊያለሽ? እኔ እንዳንተ በቃ በጣም ሪስፔክት ያረኩት ሰው የለም፣ እንዳንተ የታዘዝኩት ሰው የለም። ምናልባት ደግሞ ጥፋት ሊሆን ይችላል። የምትለኝ ነገሮች በሙሉ ስለማደርግ ከንቀትም ቆጥረኸው ሊሆን ይችላል። እኔ ደግሞ አንተ በማታውቀኝ መንገድ በጣም በጣም ሲበዛ ከፈለኩት። ውሃ ለምን ቀጠነ ብዬ መናገር የምችል ሴት ነኝ። የእኔ ፋሚሊዎች በደንብ አድርገህ ያውቁኛል። ግን ፍቅር ነው። አብረን እስካለን ድረስ አንተ ወንድ ነህ፣ ላዳንጥ ለአንተ ዝቅ ማለት አለብኝ ብዬ ህይወትን ስለፈለግኩኝ እንጂ አንተ ያደረካቸው በጣም ትሪት ስላረከኝ ሌላ ነገር አድርገኝ አይደል ነው። ድባይ ነበርኩበት ሰዓት በጣም ኦቨር ትዊት ነው የምታደርጉት። ሌላ ነገር ለምን አንተ ለምን ስልክ ሲደውል ይደብራል? ማታ ነው ቤት ላይ ወጣው ቃል እዚያ ጋር የሆነ ነገር እንዳይፈጠር ስለፈለኩኝ እውነቱ እንድነግርሽ ከፈለግሽ እሱ ነው በቃ በቃ። ምን እንዲፈጠር ፈልጋለሁ አልገባኝም። አንድ ነገር ልንገርሽ፣ በቃ እዛ ጋር ያለው ድባቡ ምናምን መጠጥም ምናምን ስለነበረ ምናምን በቃ ነገሮች ወደ ሌላ አቅጣጫ እየሄዱ ነበር። ገብቶሻል? ምን ይታደለ በጣም መቀየስ ትችላለህ አንተ። ነገሮች የምሬን ነው የምልሽ የሆነ ነገር እንዳይፈጠር

እራት ልስራ ቡናን ጠጣ ነው እያልኩ የነበረው። ያ ያልከ ቪዲዮ ቤት ውስጥ ወንድና ሴት አብረው ካደሩ ወቀው ነገር ሊፈጠር ይችላል። ገባሽ? ያ ነገር እንዳይሆን ስለፈለኩኝ ነው። በእርግጥ ስራ ነው ግን እንደዛ እንዳልኩሽ የሚያስቆየኝ አልነበረም። መመለስ እችል ነበረ ግን ለአንተ ሲሆን ማታ ስራ ይፈቀዳል። ከተመለስኩኝ በቃ ሌላ ነገር እንዳይፈጠር ስለፈራኝ። ይህን መፍራት ያለብኝ እኔ ነኝ። ለምንድነው አንተ የምትፈራው? እኔ ነኝ እኮ እንደ ሴት እኔ ነኝ መፍራት ያለብኝ። እኔ ግን አንተ ምንም አታደርግም፣ ምክንያቱም ከዚህ በፊትም ምንም ሌላ ነገር ገፍታ የመጣው ነገር ስለሌለ። ማንም ሰውኮ በትንሽ ጊዜ ጃጅ ማረግ ትችላለህ። ለኔ ኢቭን እንደዛ ቪዲዮ ኮል እያወራን ረጅም ሰዓት ስልክ እያወራን በእንደዚህ አይነት ፍሬ ርእስ አድርገን እንኳን አውርተን አናውቅም። ምንም እናሳያ ምንም ነገር ቀልዳለህ ምናምን እንጂ ወደ እንደዚህ አይነት ነገር የሚመራ ነገር አድርገን አናቅም። ዛሬ ላይ ለምን ይሄ ነገር አሳሰብን? ቢሆን እንኳን ደግሞ ኢቨን እንደዚህ አይነት ነገር ሊፈጠር ይችላል እንኳን ብለህ ማስቆም ትችላለህ እኮ። ቤት ጥሎ ወጥቶ እኔ ሌላ ነገር እንዳስብ አይደለም አንተ። እኔ ቤት አስቀምጬ ነው ወይ፣ እነሱ ይታዘቡ ወይም ደግሞ እነሱ እኔን ይታዘቡኝ። እንግዲህ ሌላ የምለው ነገር የለኝም። እኔ መረዳትም ከዚህ በኋላ እንትን አልፈልግም። ምክንያቱም ከዚህ በኋላ ያቺ ዝቅ ብላ የምታወራ ሜሪ የለችው። እሷ ሜሪ ጠፍታ ደግሞ አንተ ያቺኛው ሜሪ ጋር ደግሞ አትስማማ ስለዚህ ኦልሬዲ ያችን ለከፉ ቀን ያስቀመጥኳትን ሜሪ አሁን አምጥቻታለሁ ስለዚህ ምንም የምፈልገው ነገር የለም ለነሱ እንዳይደብራቸው ማስረዳት የምፈልገው ነገር ካለ አለ ከሌለ ደግሞ በቃ እኔ ነገሮች እንዲፈጥሩ ምናምን ስላልፈለግኩኝ ነው እንዳልኩሽ ገባች እንዴ ቢሆን እንኳን ምንድን ነው አልገባኝም ቢሆን ምንድን ነው ችግሩ እሺ ተፈለገ ይባል፣ እሺ ጾታዊ ግንኙነት አደረግን ይባል። ምሳሌ ምንድን ነው ጓደኛሞች ነን እኮ ቢሆን እንኳን ነው የምልህ። ግን እኔ ራሴ ፈቃደኛ አይደለሁም ለዚህ ነገር። ግን ብናደርግ ደግሞ ጓደኛሞች ነን። እኔ ሰው እኮ ዛሬ አልገባኝም። እኔ ፈላጊ አንተ አልጠየቅኩም። ቢሆን እንኳን ኖርማል ነው። እያሾፍክ ነው እንደ ያለው በጣም ቀንደኛ ነው እሱ አለ እንደዛ ነገር ሀፕን እንዲያደርግ ፋሚሊዎች ሀን ምናምን ነው። እኔ አትንካኝ፣ ተሳስተ እንዳትነካኝ ከዚህ በኋላ እንዲህ እንዲህ ነው ብዬሽ የማልነግርሽ ነገር ስላለ የሆነ ቦታ ሄደህ እንደመጣ ነው ውስጤ የሚሰማኝ እና እኔ ከቆሸሸ ሰው ጋር መቆም አልችልም፣ አብሬ አልፈልግም፣ አገባኝም። እሱ ኖርማል ነው ማንም ወንድ ከፈለገ ያደርጋል፣ ማንም ሴት ከፈለገች ታደርጋለች። እንዳልገባ የሚያደርገኝ ነገር ስላለ ነው። ሌላ ሴት ጋር ሄጅም ቢሆን ይህን ነገር እኮ አላደርግም። በቃ ይሁን ነገር የሚይዘኝ ነገር ስለምንድነው? ምንድነው የሚይዝ ነገር? ሌላ ሴት አለች? ልጅ አለ? ምንድነው ምታረኝ ነግርሽ ምይሪ። በቃ ካልነገርከኝ አብረን መሆን አንችልም። ካልነገርከኝ ነገርከኝ ከኔ ጋር ምንም አይነት ህይወት አይኖርህም። እኔ ተደባበቀ የተሸፋፈነ ህይወት አልፈልግም፣ ባጭር አማርኛ በቃ እምልሽ። የሆነ እዚህ ጋር ወንድነቴን የሚይዘኝ ነገር ምንድነው? ወንድነትን የሚይዝ ነገር አልገባኝም። ኢቭን አልጠየኩም። ወንድነትን የሚመለከት ነገር አልጠየቅኩም። ጠይቅ። ይሄንኳን ቢሆን ጓደኛ ነኝ፣ ኖርማል ነው። ምንድነው አንተ፣ ልጅ አለ ከሌላ፣ ለኔ ያልነገርከኝ ነገር ትዳር አለህ፣ የምታፈቅራት ሴት አለች፣ የምትረዳህ ሴት አለች ህይወት ላይ ሌላ ነገር የምታደርግ ሴት አለች። ሶ እንደዛ አይደለም። እና እንደዛ ካልሆነ እንዴት ነው የሆነ መንገር ቢቻል በነግርሽ ምናምን እኮ ደስ ይለኛል። ስለዚህ መንገር መንገር በምትችል ሰዓት ቤተሰቦች ጋር መታ ተናግራቸዋለ ይዛ እኔ በቪዲዮ ሰማሃለሁ ስለነበረ ነገር። ቀላል ነገር ቢሆን እኮ እነግርሻለሁ። ቀላል በሆነ ጊዜ አንድ ቀን ሰማዋለሁ። ካንተ ጋር ግን ነው እያሾፍክ ነው። ቆሜ እያዳመጥኩ ስለሆነ ነው እንደዚህ የምትሆነው ምንድን ነው የምረዳ? ምን ይዤ ነው ምር ምን ነግረኸኝ ልረዳ? በቃ ጊዜው ሲደርስ ምንድን ነው የአንተ ጊዜ ምንድን ነው እያልኩ አይደለም። ጊዜው ሲደርስ ጊዜው ሲደርስ ምንድን ነው አንተ ምንም አላማ የለህም፣ ሲጀምር ለእንደዚህ አይነት ነገር። በቃ ምንም ነገር እየነገርኩ ነው። ዳጊ፣ አምስት ደቂቃ ነው የምሰጥህ። ከዛ በላይ መቆም አልፈልግም። ንገረኝ። ታሾፋለህ እንዴ? እንደዛ የምትቀልድባት ሜሪ አይደለም። ምን እንዳታስብ፣ እድልም አልሰጠህም እንድትቀልድብኝ። ፍጹም ፍጹም አልፈልግም። ማንም ሰው እንደ ጤነኛ ሰው ካልተግባባን ተግባባን፣ ተነጋግረን መለያየት ነው እንጂ ምንም የተሻለ ሌላ ነገር አያስፈልግም። ባለፈውም ለሰራሁት ስህተት ራሴን ለማጥፋት የሞከርኩበት ነገር ስቲል ይቆጨኛል። በዛ ላይ ደግሞ በጣም ለአንተ አይጠፋም ነብስ አይደለም፣ ናንተ ምንም ምንም ነገር አይጠፋም። ስህተቴ ነው የራሴ ከዚህ በላይ ክፉ ከመናገር በፊት ወይ ልሂድ ወይ ንገረኝ። በቃ አጭር አማርኛ ቁራም ዴት እድል ሰጥቻለሁ። ስለዚህ ችግር የለውም። የሆነ ቀን አንተ አፍ መፍታት ማውራት ስትጀምር ችግር የለውም። እኮ በቃ እኔ ምንም አልመሰለ ውሸት አሁን አንተ ውሸት ጠፍቶብህ ውሸት እያቀናጀህ ነው። ስለዚህ እኔ ምንም ውሸቱን ገብቶታችኋል አይደል? ለእኔ የሚነግራኝ ነገር ምንም ነገር ስለሌለ ውሸቱን እያቀናጀህ ለእኔ እንዴት አድርጎ እንደሚያስረዳ እንዴት የሚያሳምን ነገር አይምሮ ማግኘት እስኪ አንተ በጣም እሺ። ምን ካሳልፈኝ መስማት አልፈልግም። አልፈልግም መስማት በቃ አልፈልግም ጠይቀሽ በቃ አሳልፈኝ እንዴ አንተ እንዴ በቃ ለምንድን ነው በቃ? እንጣላ ችግር የለው። ነገር የማልፈልገው ነገር ነው ግን በቃ ከአንቺ መለስ ስለማልፈልግ እነግርሻለሁ ግን እንዲህ ቀላል ነገር አይደለም። ባንዴም እንደ አንድ ነገር ነገር ደክሞኛል። እኔ አንተ አልደከምህም። ለዛ ነው እሺ እነግርሻለሁ። በቃ ምንድን ነው እየተጫወትክብኝ ነው እንዴ? ምንድን ነው የምረጋጋው ምንድን ነው አንተ ሰማኝ፣ ነገር እየፈለግክ ነው። አይምሮ ላይ እየሰማሽኝ አይደለም። በቃ እሺ፣ ደክሞኛል። በቃ ስራ አለኝ፣ መሄድ አለብኝ። ቆሜ እዚህ ጋር ከአንተ ጋር የውሸት ታሪክ መስማት አልፈልግም። መሄድ ነው የምፈልገው፣ ደክሞኛል ብያለሁ። ልንገርሽ፣ ልንገርሽ፣ ልንገርሽ፣ ልንገርሽ፣ ልንገርሽ። ምን ምንም የምትናገረው ነገር ስለሌለህ ነው። እየሰማሽኝ አይደለም እንዴት ነው ነግርሽ ታዲያ አረው እኔ እና እናንተ ምን ሰማው ሌላ ነገር ነው አልገባኝ ይሄው አላወራም ንገረኝ በቃ ማለት ከዚህ በፊትም ምናምን ነገር በቃ እንደዚህ በቃ ምንም ነገር አድርጌ ምናምን አላውቅም ማለት ከሴት ጋር ምናምን በቃ ምንም አይነት እንደዚህ ግንኙነት ምናምን ኖሮኝ ያቀ ከሴት ልጅ ጋር በቃ እንደዚህ ንክኪ ምናምን የለኝም፣ ይለኝም ገብቶሻል። ከዛ አንጻር ነው ማለት ከእንደዛ ነው፣ ምንም ሴት አላውቅም በቃ። እንዴት አልገባኝም ታዲያ? ሴት አለማወቅ እኮ ይሄ ኖርማል ነው። በጣም አንድ ሴት ቨርጅ ትሆናለች፣ በቃ ህይወቷን ትቀጥላለች፣ ትኖራለች። ከምትወደው ሰው ጋር ደስተኛ ሆና ትኖራለች። ምንድነው፣ አንተ ከኔ በፊት ሌላ ሴት አታውቅም ህይወት የለህም? ታ ታዲያ ይሄ ቆይ፣ ምንድነው፣ ምን ያገናኘዋል? ምን ችግር አለ? ሌላ ነገር አለ? ዳጊ፣ ሴት አለማወቅ ምናምን እኮ ደግሞ ደስ ይለኛል ማለት የሚተፋ ነገር እኮ አይደለም። ደስ የሚል እውነት ከሆነ ደስ የሚል ነገር ነው። ሌላ ምንድነው የሚያስጨንቅህ ነገር አልገባኝም። በቃ እንደዛም እንትን ልበል ብል ምናምን ነገር በቃ እንደዛ ማድረግ ስለማልችል ነው አንተ ጋር ልንገርህ፣ እኔ አንተ ምንም አይነት ከሌላ ሴት ጋር ግንኙነት ባይኖርህ ቢኖርህ ለኔ ማተር አያደርግም። እውነት እንደ እውነታው ግን አንተ የመጀመሪያ ሴት ከሆንኩኝ በጣም ነው ደስ የሚለኝ። ውስጥ እንዳይጎዳ ብዙ ልጠነቀቅልህ የሚገባ ነገር እንዳለኝ የሆነ ይሰማኛል ግን ምንድን ነው? ሌላ ምንድን ነው የተለየ ነገር? ምን ከዚህ በላይ ምን እንድነግሪሽ ነው የፈለግሽው አንቺ በቃ ከሌላ ሴት ጋር ምናምን፣ ምንም ድንግል ነኝ አልኩሽ አይደል እኮ። ምንም የሆነ ነገር እናርግ እያልኩ አንተ ጊዜው አይደለም እያልከኝ ነው። እኔ እኮ ምንም ነገር ጊዜው ሲደርስ ምንም ነገር፣ ድንግል ስለሆንክ ሌላ ምንም፣ ማንም ስለሌላ ነገር እናርግ ብሎ የጠየቀ ሰው የለም። ቢሆን እንኳን እሺ ደስ ይላል ማድረግ ማረግ በምትፈልግ ሰዓት ታረጋለህ አለቀ እኔ በዚህ አይነት ጉዳይ አላስገደድኩ አላነ አይምሮ ውስጥም የለም ድንግልና ነው የሚያስጨንቀው የት ነው ምን አስተርሽ ነው እኔ እያሸፍክ ነው አታሹፍ አታሹፍ በቃ ያ ሞልድ ትቀልዳለህ እንደ ዳጊ በእናትህ አትመልሰኝ በቃ ውስጥ እንድጠራጠር እንዳታረገሻለ። በቃ ምንድነው የምትነግረ የሌላም ነገር ምን አለ? እንደዚህአይነት ነገር ውስጥ መግባትን ብፈልግ በቃአሁን ሬዲ አደለው እኔ አልፈልግም? እሺ ተቀረፈልአሁን ተቀረፈል። አልፈልግም እኔ ምንም አይነት ግንኙነት በዚህ ሰዓት ማድረግ ከአንተ ጋር አልፈልግም። ይው ሀሳብንጭንቀትፈልግም አልችልም እያልኩሽ እኮ ነው። ምንድነው አማርኛው? ብንፈልግ ብንፈልግ ማን ይከለክለናል? አልገባኝ በቃ የሆነ የሚከለክለኝ ነገር አለ። ምንድነው የሚከለክልኝ ታጭተሃል? በልጅነት ምንድን ነው አይገባኝም። እኔ የማላውቀው ነገር ነው የምታወራልኝ። አሮ ነው እኔም እኮ ትክክል እንደ እየገባኝ አይደለም ዳጊ። በእግዚአብሔር እኮ ልንገርሽ። ለምን ነገር ችግር የለውም፣ ችግር የለውም፣ ንገረኝ ዳጊ። ደከመኝ ነገር እሺ ከኔ እኮ የፍቅር ጥያቄ ሌላ ነገር እኮ አይደለም እየጠየኩ ያሉት። ሌላ ነገር እናድርግ አላልኩም። ድንግልና እሺ፣ ደስ ይላል። አሪፍ ማረግ በምትፈልግ ሰዓት ታደርጋል። ሌላ ምንድን ነው አልጠየኩም እኮ። ልንገርሽ፣ በቃ እንዳይደብርሽ፣ መቶ ጊዜ እንዳይደብርሽ፣ አልተገረዝኩም። በቃ ምን ምን ሰማሽ እንዴት? ይሄ እያሾፍክብኝ ነው። ይሄ ከእውነት የራቀ ነገር ነው። አሁን ለእኔ ማሳመኛ ነገር ሁሉን ነገር ሽሽ እያልኩ ስለሆነ ይሄ ማሳመኛ ሊሆን ነው ነገር አልተገረስኩም ማለት። አንድ ጥያቄ ልጠይቀህ። ከዚህ ደቂቃ በኋላ መቆም አልፈልግም ከንተ ጋር ምንድን ነው። በቃ መቆም አልፈልግም። አልፈልግም በቃ ምንም ነገር ነው የማልፈልገው ንገረኝ አልሽኝ እኮ ታዲያ፣ ለምን ነው የምትበሳው? ለምን ነው የምታሾፈው? እኔ የምሬን ነው። ምንድነው? ነው ምር ነገርኩሽ። ውሸት ነው ውሸትን አጣጣሽ አላሳይሽ። እንግዲህ የምሬን ነው። ከኔ ለማምለጫ ሰበብ በጣም ከዚህ የተሻለ ሰበብ የለም። ይሄ ለሚያምን ሰው ሄደህ ነገር ምንድነው? የምርህን? ምንድነው? የምርህን? ምንድነው እያሾፍክብኝ ነው ያለው የምሬን ነው። ንገር ምንድን ነው ለዚህ በዚህ እድሜ የል ንጻ ልጅ ነው እንደ የሚመስል አልገባኝ፣ የማላገናዘብ ነው የሚመስል የትኛው ወንድ ነው በዚህ እድሜ ያልተገረዘው ወንድ ያለው። እንግዲህ ካለማይሽኝ ላሳየሽ ያደርግታል። ነገርኩሽ። ንገረኝ ያልሽኝ በቃ ነገርኩሽ። ከዛ አሳየኝ ደግሞ በጣም አይን አፋርነትን ደግሞ ሌላ ነገር ቀምረል ትመጣ ነው። በጣም ጊዜ አለ። ይሄኔ ቆንጆ በጣም ለዚህ ነው ይወትንም አላውናት በቃ መናገርም ያልፈልኩት ለዚህ ነበር። እንደምትረዳኝ አስቤ ነው እንጂ ማድረግ አልነበረብኝም። በቃ ከነገርኳት በኋላ አክሰብት እንደማታደርገው ገብቶኛል፣ ግን በቃ ከሌላ ሴት ጋር የሆን ነገር ኖሮ ምናምን በዛ መንገድ አስባ እንዳንለያይ አይፈልግ ነው። እውነቱን አውቃ ምንም ምን ችግር የለብኝም። እውነቱን አውቃ መለየቱ ይሻላል፣ በእኔ ጥፋት ስላልሆነ ማለት ነው። ባል ነገራት ይሻል ነበር።